አት ኤኒ በተለያየ አይነት መልኩ ግንኙነት ባይደረግም ጽንስ የመፈጠር ቻንስ ይኖራል። እና ለምሳሌ እሱ ያነሳው ምንድን ነው የወንድሟን የውስጥ ሱሪ አድርጋ ጽንስ የተፈጠረባትን ሴት እንደ ምሳሌ አንስቶ ነው ያንን ነገር እንትን ያደረገው። ከዛ በኋላም አንድ ቪዲዮ አይቻለው፣ ዋና ውስጥ የዘር ፈሳሹን እንትን አድርጎ ብዙ ሴቶች በዛ ዋና ውስጥ ያረገዙበትን እንትን አንድ ቪዲዮ ተመልክቻለሁኝ። እና እንደዚህ አይነት ነገሮች የሚፈጠሩት በምን አይነት ምን ሲሆን ነው? የዘር ፈሳሽ እንግዲህ የወንድ ከሴት ልጅ ማህፀን ውጭ የመኖር እድሉ በጣም አናሳ ነው። ጥናቶች የሚያሳዩት አይዘር ኢሚዲየትሊ ይሞታል ወይም አቅም አይኖረውም። ስለዚህ ዋና ውስጥም የተባለው የወንድሟንም የውስጥ ሱሪ የተባለው ሜይ ቢ ሰልፍ ሪፖርት ሊሆኑ ኬዞች ናቸው ሊሆኑ የሚችለው ስለዚህ እንዲህ አይነት ኬዞች በጥናት ተረጋግጠው ያሉ ነገሮች አይደሉ። ጥናት ላይ የለም። ግን ደግሞ ሚዲያ ላይ እኔም እንትን ብያለሁ፣ በደንብ ነው የተመለከትኩትኝ ይሄን እንዳልኩ ነው። በተለይ ውሃ ውስጥ የመሞት እድላቸው ከፍ ያለ ነው። የዘር ፈሳሽ ማህፀን ውስጥ ነው ከሶስት እስከ አምስት ቀን ሊቆይ የሚችልበት እንጂ ከዛ ውጭ ያለ እንትን የለውም። ምንድን ነው መሰለው የዘር ፈሳሽ እንቁላል ጋ ለመድረስ የሚያልፋቸው ሂደቶች አሉ። በእርግጥ ስፐርም በጣም ፋስት ስዊመር ነው። በጣም ነው በፍጥነት የሚዋኘው ማለት ነው። እና የብልትን አሴዲክ ኢንቫይሮንመንት ማለፍ አለበት ፅንስ እንዲፈጠር። የሴት ልጅ ፋሎፒያን ቲዩብ ወይም ቱቦ ላይ ነው ፅንስ መጀመሪያ የሚፈጠረው። ስለዚህ ለማስረገዝ ከዋና ውስጥ እንግዲህ የሴት ልጅ ፓንት ተደርጎ ነው መቼስ የሚዋኘው፣ ፓንትን አልፎ ነው እንግዲህ ይገባል ተብሎ ሪፖርት የተደረገው። ድስ ኤዝ አን ሪል። ምንም ሳይንስ ጥናትም ምናምን አያስፈልገውም። ዋና የሚዋኘው ልብስ ተለብሶ ነው፣ ልብስን አልፎ ከዚ ሴትን ልጅ መራቢያ አካል አልፎ ገብቶ የማስረገዝ አቅም አይኖረውም።